በሰሜን ኢትዮጵያ ተራራማ አካባቢ ጥንታዊ ኮረብታዎችና ፈራርሶ የሚታዩ የሚታዩ የድንጋይ ቤተክርስቲያናት መሃል አብነት የምትባል መንደር ነበረች። በውጭ ሲያያት ጸጥ ያለች ትመስል ነበር። የመንደሩ ነዋሪዎች ቀለል ያለ ህይወት ይመሩ ነበር። ያርሳሉ፣ ይጸልያሉ፣ አመሻሽ ላይ እሳት ከበው ታሪኮችን ይተርካሉ። ግን ስለ አንድ ታሪክ ማንም አይናገርም ነበር በተለይ ከጨለማ በኋላ እርሱም የሚያሾከሹከው ዛፍ ታሪክ ነው። ማንም ሰው ወደ ዛፉ አይቀርብም ነበር። እንስሳት እንኳን ጥላውን ይፈሩት ነበር። ይህ ዛፍ ሃይማኖቱን የካደ መነኩሴ መቃብር ላይ በቀለ ይባላል። እንደ ሽማግሌዎች አባባል መነኩሴው ክፉ ምትሃትን ሲፈጽም ተይዞ በሕይወት እያለ ነው የተቀበረው። ዛፉም እሱ ከሞተ ከጥቂት ቀናት በኋላ በቀለ። ጠማማና ጥቁር ነበር። ቅርፊቱም እንደተገረፈ ሥጋ አቁሮ እና ተሽብሽቦ ነበር። ሽማግሌዎቹ ዛፉ ድምፅ እንዳለው ያውቃሉ፣ ነገር ግን ድምፁን መስማት የሚችሉት እርግማን ያደረባቸው ሰዎች ብቻ ናቸው ይላሉ። አንድ ዝናባማ ምሽት ዳዊት የሚባል የ አስራ ሁለት ዓመት ልጅ ከወንዝ ሲመለስ ብቻውን ነበር። ያኔ ነበር አንድ እንግዳ ድምፅ የሰማው የንፋስ ድምፅ አይደለም አላት ነበሩ ዳዊት ና ና ወደ እኔ ድምፁ በግልጽ ከዛፉ ነበር የሚወጣው ልቡ በፍርሃት ይመታ ነበር ነገር ግን የማወቅ ጉጉት ስላሸነፈው ዳዊት ወደ ዛፉ ተጠጋ የዛፉ ቅርፊት ቀስ ብሎ እንደ አፍ ተከፈተ ከውስጥ የወጣው ብርሃን አይኑን አሳወረው። ወ ግን ጩኸቱ በሌሊት ዝምታ ውስጥ ጠፋ። ማንም አልሰማውም። በዚያው ምሽት እናቱ አልጋው ላይ ስታገኘው ዳዊት ልክ እንደ በድን ነበር። አይኖቹ ክፍት እንደሆኑ ባዶ ነገር ይመለከቱ ነበር። ድምፁ ሙሉ ለሙሉ ጠፍቶ ነበር። በእጁም አንድ የሻከረ ጥቁር የዛፍ ቅርፊት አጥብቆ ይዞ ነበር። ከዚያች ሌሊት በኋላ ዳዊት አንዲት ቃል አልተናገረም። በቀጣዮቹ ሳምንታት ፍርሃት በመንደሩ ተስፋፋ። ሌሎችም ያንን አስፈሪ ሹክሹክታ መስማት ጀመሩ። የመንደሩ ቄስ በጸሎት እና በበረከት ዛፉን ሊባርኩት ሞከሩ። በማግስቱ ጠዋት ግን ቄሱ ያለምንም ምልክት ጠፍተው ነበር። በዛፉ ስር የቀሩት ባዶ ጫማዎቻቸው ብቻ ነበሩ። ከዚያም አስፈሪዎቹ ህልሞች ተጀመሩ። የመንደሩ ነዋሪዎች በሌሊት በህልማቸው እዚያን የተቀበረ መነኩሴ የገረጣ ፊት ያዩ ነበር። አይኖቹ እንደተሰፉ የተቆሩ፣ ከንፈሮቹም በዝምታ እርግማን ሲናገሩ ይታያቸው ነበር። አንዳንዶቹ ጠዋት ሲነቁ በአንገታቸው ላይ ጥልቅ የጭረት ምልክቶችን ያገኙ ነበር። ሌሎቹ ደግሞ ፈጽሞ አልነቁም። ሹክሹክታው እየበረታ ሲሄድ በፍርሃት የተሸነፉት ሰዎች መንደሩን ጥለው ሸሹ። በመጨረሻ ጥቂት ሰዎች ብቻ በፍርሃት ተውተው ቀሩ። ዳዊት ከዚያ በኋላ ከቤት ውጭ ፈጽሞ ታይቶ አያውቅም። ነፍሱ በዛፉ እንደታሰረች ይወራል። ነገር ግን አሁንም በጨለማ ሌሊት በዛፉ አጠገብ የሚያልፉ ሰዎች የዛ የጠፋ ልጅ ድምፅ እንዲህ ሲያሾከሹክ ይሰማል ይላሉ። ኑና እዩ